እንደዚህ አይነት ቤት ሰራች እያሉ እንግዳ ቢያገቧት እስካሁን ገለዋት ነበር ማለት ነው። እግዚአብሔር ይመስገን ከነሱ ጋር አልተቀላቀለችም እንጂ። ምን አባሃችሁ ነው የምታወሩት? በግድ የባሪያ አገልጋይ ካልሆንን በግድ ኢትዮጵያ ብሔር ብሔረሰብ ትግራዋይ ለመምሰል ይሯሯጣል፣ እናንተ ደግሞ ባሪያን ለመምሰል ትሯሯጣላችሁ። እስቲ እናንተ ከብሔር ብሔረሰብ የወሰናችሁትን አንድ ባህል አሳዩን። ትግራዋይ የተባልክ ከብሔር ብሔረሰብ የወሰድከውን ባህል አለባበስ፣ ሽሩባ፣ ቀሚስ፣ ምግብ አሳየኝ። የለም። ብሔር ብሔረሰቦች ግን ሌላ አይደለም፣ የእንጀራ ማውጫ ሰተታ የሚባል ሰተታ የሚባል ይሄ ከመሸረፈት የሚሰራው እሱን እንኳን መጠቀም ጀምሯል፣ ከኛ ወስዶ ማንከሽከሽን ተዉት። ጀበናችን ብቻ ያልቻሉት፣ ጀበናን አልቻሉት። በአፉ የሚቀዳ ስለሚገለበጥባቸው ሊፉ ኬት እንደሚመጣም ስለማያውቁ ጀበና እስካሁን ድረስ አልኮረጁም። በተረፈ ማንከሽከሽ፣ በመሸረፈት ቡና ማውጣት፣ ማሸተት ምናምን ጠቅላይ ለወርሰውታል። የቀራቸው ሶስት ጊዜ ቡና መድፋት፣ ጥዑም ቡን ካልተባለ ትግሬ ሶስት ያፈላል። ጥዑም ቡን እስኪባል የሚባል ተረት አለ። ያንን ገና ደግሞ አላጠኑትም። ፍሬያ ተስፋ ኮ ጋአት ሚባል ስታገነፋ ጠቅላይ ለሚዲያ ጋአት ብሎ ኮ መጣ። ባህላችሁ አደለ? አያውቁት ኩረጃ፣ ኩረጃ፣ በቃ ሲያገቡ አልባሶ ነው፣ ሲያገቡ ሽፈን ነው፣ የትግራይ ጓጉባ ነው። ባህላችን ምጥጥ አርገው ወስደው፣ እናንተ ቦርኮች ማለት ነው። ኢትዮጵያዊ እናንተን ለማምሰል ይጋጋጣል። በእናንተ ታሪክ ይኮራል፣ በናንተ ፊደል ይኮራል፣ በናንተ ያሬዳዊ ዜማ ይኮራል፣ በናንተ አክሱም ይኮራል፣ በናንተ አድዋ ይኮራል፣ በእናንተ ንዳሽ ይኮራል። በእናንተ ታሪክ ሶስት ሺህ ዓመት ብሎ ራሱን ይኮፍሳል። በእናንተ አልተገዛውም ብሎ ያቅራራል። እናንተ ደግሞ የባረ የቀጥቃጭ አገልጋይ ካልሆንን በቃ አማራ ለመሆን ትግሬ አማራ ለመሆን ይጋጋጣል። አማራ አማርኛ ስለተናገራችሁ የሰለጠናችሁ የሚመስላችሁ ዶንቆሮች ማለት ነው። ዶንቆሮ፣ ትግርኛ እኮ የራሱ ለዛ ያለው እኮ ነው። ትግራዋይነት እኮ ክቡር ማንነት እኮ ነው። ጉራጌ ስታድግ ምን መሆን ትፈልጋለህ ሲባል አማራ አለ ውሸት ጉራጌ በባህሉ በጣም ይኮራ ነው ጉራጌ የጉራጌን ሴት ነው አብዛኛው የሚያገባው የራሳቸው የትዳር ባህል የሰርግ ባህል ስላላቸው በባህላቸው ደስ ነው የሚሉኝ እኔ በጣም ዘራቸውን ይወዳሉ አንተስ ትግራዋይቲ ሴት ታክ ወላይታ ላይ ከምባታ ላይ ሀዲያ ላይ አማራ ላይ ወሎ ላይ ምን አባክ ነው እና የእነሱም ሴት የተለየ ነገር አለው እንዴ ሻርሙጣነት ነው የምታስተዋውቀው። የራስን ተ የሰው ቆሻሻ ሴቶቻችን ደግሞ ሌላ ወንድ ሲያገቡ ናይ ትግራይ ሰበይቲ ናይ ካሊ አዲ ተማሪ ምን አባክራስህ ካሊ ነሰት አንተ የአማራን እምስ እያሳደድ የወላይታን። እኔ እኮ የሚገርመኝ ትግራዋይ እኮ ድስቱ ድስቱ ድስቷ ድስቷ እኔ ሕፃን ሆኜ የታጠብኩበት ድሮ የታጠብኩበት ኒኬል ሳህን የሚባል ሶስተኛ እህቴ የሶስተኛ እህቴ መዋቿ እህቴ እስክትወለድ በሽቦ እየተፈተገ ወተት ነው በሚመስል ቤታችሁ ውስጥ የትግሬዋ ድስቷ ነጠለዋ ቀሚሷ ስትወጣ እኮ ከህንፃ ከቪላ ቤት የሚወጣ ሰኮ እንደሷ አይጸዳም ነው የምትባለው። እናቴ ሶስት ቀን ነው የሚዘፈዘፈው፣ የምትለብሰው ነጠላና ጋቢ አበሻ ቀሚስ ሶስት ቀን በበረኪናና በኦሞ በአራተኛ ቀን እየተለቀለቀ እየተለቀለቀ እየተለቀለቀ እየተለቀለቀ በሊኖ ሊኖ ጉሎ የሚባለው በጉሎ ይነከራል። ሰማያዊ ይህን ሲመስል ይሰጣል። ጽድ ትላም ነው ምን የምትወጣው? ምትኖርበት ቤትና የየምትለብሰው የምትለብሰው ልብስ አይመጣጥም። ጂ ፕላስ ዋን ቤት ምትኖር ነው የሚመስለው። በመኪና የምትወጣ ሲል ምትመስለው የምትባለው ትግራማይ ስለሆነች ቤታችን ውስጥ እንዳለ ድስቶቻችን እኔ አንዳንዴ ድስት እንኳን ማህበር ሆኖ እንኳን ድስት ሲጣድ ለድግስ ሲታጠብ እንዳስቸግር ተብለው ነው አመድና ዘይት አመድና ዘይት ተቦክቶ ድስቱ ዙሪያው ይለቀለቃል፣ እሳቱ እንዳያጠቁረው። ጭሱ የድግስ የማርያም የሚካኤል ስለሚደገስ፣ ከዛ በሽቦ ሲፈተን ወደው ልቅቅ ይላል። እቃ ቤታችን የሆነች ሀዲያ አለች ጎረቤታችን። እኔ እኮ የሚገርምኝ አይሰነችትም ነበር ምትላት እናቴ። ሁለት ሳፋ ወጥቶ ነው የሚታጠመው። መቼስ ይሄ ኪችን ያሁኑ ኪችን አለን ብዬ አልጎረንም፣ የለንም። በሳፋ ውሃ ሁለት ሳፋ ውሃ ይደረጋል። በዚህኛው ማጠቢያ ሽቦ ምናምን ይወጣል፣ እየፈተገች ከዛ ይደረደራል። ሲሰቀል ገባ ሲሉ ጽዳቱ አይደለም፣ እምሶን ድስቱን የሚያጸዳሉ። ትግሬ ድስቶቹን ጽድት የሚያደርግ ሂዱ። እኔ የሆነ ሱዳን ነበር እዚህ ሀገር ኪቺን ሳጨዳይቱ አክራዬ አንቺ ትግሬ ይለኝ ነበር። እኔ ሰውየ ዘሬንኬ ታውቆ ነው ብዬ፣ ትግሬ ትግሬ ይለኛል። እኔ ትግሬ ብያ በጽዳትሽ ነው። ትግሬን በጣም ነው የሚወደው፣ ሱዳናዊ ነው አሉኝ። ሱዳናዊ እንኳን የትግራይን ጽዳት አወቀ፣ በጣም ገረመኝ። እኔ ለራሴ አንቺ ትግሬ ይለኛል ከስራ ሲመጣ። ምን አባቱ ደግሞ ትግሬ ምን ትግሬ ነኝ፣ ግን ትግሬ ብዬ አላውራውም። ሰውዬው ማከራዬ ነው ቤት። ለካ ለልጆች ጠይቃቸው። አይ ትግራይ በጣም ጽዱ ስለሆኑ ጽዳትሽን ነው ትግራዋይ የሚለው። እኔ ለበስር ስገባ ኪችኑ ስለማይሆን አጥልቼ አጥቤ፣ በጄፍ ምን ማሬቱን አጥቤ ነው ወደ ማብሰል የምገባው። ሌላ ዜጋ እንኳን የትግራይን ጽዳት ያውቃል። ምን አባታችሁ ነው ተከሽኖ ታጥሞ ከቀረበላችሁ? ስሯ ስተኛ ሽሩባዋ፣ ማጠንቷ፣ ጽዳቷ፣ ጽድት ያለች ትግራይቲ በቋንቋክ በለውሳስ እንኳን ስታወራት፣ ስለ ፍቅር ስታወራት እንኳን በቋንቋክ አውርታካት የሚገባት ሴት አጠገብ እያለች ተንጠራርተ ሌላ ቦታ ሄደ የምትንጠለጠል ምንድናችሁ እናንተ? ወይ ሌላ ቋንቋት አማርኛ አማራ ስላገባችሁ ምሰረጥሩ የስልጣኔ መጀመሪያ መስሏችሁ ነው። ዶንቆሮ ደናቁርት ማለት ነው፣ ማሀይም ደግሞ። ይሄ ሁሉ ችግር ደርሶባችሁ ሁለት አመት ሶስት አመት ያልሞላው ያልደረቀ ደም ያልተመለሰ የተፈናቀለ ህዝብ ባለበት የዴዚ እናት ትግሬን አልወድም ማለች ደግ ያረገች። ሺሃቭ ራይት። ቆራጥ ቆምጫጫ ጀግና አማራ ጀግና የተደረገበትን ሀያ ሰባት አመት ምንም ኢቪደንስ ሳይኖራቸው የሞተ ሰው እጃቸው ላይ ሳይኖራቸው ቪዲዮ ሳይኖራቸው ማንም ትግራዋይ ሳያፈናቅላቸው ማንም ትግራዋይ ክልላቸው ገብቶ ጦርነት ሳይከፍትባቸው ከኦሮሞ ጋር ከወላይታ ጋር ሆኖ በአድማ ከኤርትራ ጋር ሆኖ ትግራዋይ ክልላቸው ላይ ጦርነት ከፍቶ በድሮን ሳይመታቸው በድሮን ደብድበው ተባብረው ተዛዝለው መጥተው ንብረት ወርሰው በግ ፍየድ ሳይቀር ነድተው የትግራይን ሴት ደፍረው ማረሻ ከተው ቆርቆ እንዳከተው ደምሽን ላጠራልሽ ነው እኛ አማራ እንድትሆኝ የምፈልገው ብለው ታዝለው በገቡበት መሬት ላይ የራሳቸው መታወቂያ አድሰው አማራ ሆናችሁ ከኖራችሁ ኑሩ ብለው ትግራዋይነታቸውን በስርንጅ መጣው እንዲያወጡላቸው ፈልገው እንኳን እንደሆነም አላውቅም አማራ መሆን አለባችሁ ብለው ትግርኛ ተናጋሪን አስገድደው አማራ መሆን አለባችሁ እያሉ እየፎከሩ ባለበት ሰዓት ያንተ ፍቅር ብሄር የለውም? ኦፍኮርስ አለው። ልጅቷ ፖለቲካ ባታቅ ነው እንዴ? ትግሬን አልወድም ያለችው አሞራ ከሚባል ልጅ ጋር ሳትገናኝ እኮ ነው። ከጅቦ ጋር ሆና ትግሬን አልወድም ያለችው ቃል በቃል። ከዛን ቀን ጀምሬ የጠለኋት በጣም ነው ያስጠላችኝ። ቪዲዮ የተቆረጠ ቢመጣም አላያትም አላያትም ነበረ። ከትንሽ ጊዜ በኋላ ከዚህ ልጅ ጋር ሲጃጃሉ ሳይ ምንድን ነው ያልኩት? ለማስታብ ለትውስታ ብዬ ፍሬ እቺ ከዚህ በፊት እንዲህ ስትል ነበረ። እንዴት ትግሬን ወደደች ብዬ ለጠፍኩኝ ማለት ነው። እኔ አልሰማችሁም? ብሄር የለውም ፍቅር፣ ብሄር አያይም። ግጥም አድርጎ ብሄር አለው እንጂ ግጥም አድርጎ፣ ግጥም አድርጎ ነው ብሄር ያለው። ብሄር ባይኖር ነው እንዴ ማረሻ የከተቱበት ክልል ድረስ መጥተው? ብሄር ባይኖር ነው እንዴ ትግራባይ፣ ትግራባይ ሚስቶቻቸውን፣ የልጆቻቸው እናት እየገደሉት ብሄር ባይኖር ነው እንዴ? ቤተሰብ ቀጥቅጠው የትግራይ ዋይቲን ሴት ከቤቱ አስወጥቶ ከነ ልጆቿ ሂጂ መቀሌሻ እንጂ ቅቅማ አላማጋሚ ያሉት ብሄር ባይኖር ነው። አንተ ማን ሚሉክ ፓስተር ነክ በፍቅር መሀል ብሄር የለም። አርባክ የስንት ባክ የስንት ነው መደቡ መደቡ የስንት ነው? አሽቋላጭ አላችሁ ደግሞ፣ አዲስ አበባ ተወልዳን ተወለድን ምትሉ አንዳንድ ተጋሩ ጋሩ አሽቃባጭ አፈንዳጅ ግማታሞች ማለት ነው ቆሻሾች በቃ እንዲያወሩ እንድትባሉ በቃ እንደ ከእኔ እኮ እንዲን ያወራችሁ። በዛን ጊዜ እኔ ስጀምር በሰው ላይፍ ገብቼ አላውቅም። አሁንም ህዝቤ ስለተነካ ነው። ወስደው ወስደው ወስደው ህዝብ ላይ ያ ቁስሉ ያልደረቀ በቀን አንዴ መብላት ያልቻለ መሪዎቹ እየተጣሉበት ግራ የገባው ተፈናቅሎ ሱዳን ላይ በጎርፍ የሚወሰድ የተወሰደበት መሬቱ ሌላ የደነሰበት አልጋው ላይ ሌላ ሰው እየተኛበት ከነ ልጆቹ ካርቶን ላይ የሚተኛ ዝናብና ብርድ የሚንፈራረቅበት ህዝብ ቁስሉን ባረሳበት እናንተ ከገዳያችሁ ትናንትና ካጠፋችሁ ከአማራ የሚባል ጋር ፍቅር ኦኬ ዛስ ጎድ። በሰው ላይፍ መግባት ጥሩ አይደለም። አንገባም። በፕራይቬት እኔ መግባት አልፈልግም እ ለምን ኔ የቂጥና የቁላና የእምስ ትራፊክ አይደለውም። አይመለከተኝም። የራሱ ምርጫ ነው። ለምን ዘቅዘቁ አይገሉቱ ምን አገባኝ። ዞራችሁ ግን ህዝብ ጋር ነው የምታመጡት። እቺ ነገር እንደምትመጣ ማወቅ ነበረ ለምንድን ነው ማውቀው ዴዚ ስለነገረችኝ እና ተደውላ ነግራኝ አይደለም የኢትዮጵያ ህዝብ አይወዳችሁም አታሽቃብጡ አታሽቃብጡ እንዴ መከፈር መከበር በከንፈር ይላል አማራ ተከበሩ እኔ ሚዲያ ላይ ብቅ ስል እኮ ቁመቴ ረጅም ሰውነቴ ግዙፍ መሳሪያ የታጠቅኩኝ ጀግና ሴት ሆኜ እኮ አይደለም ልካቸውን ስለምነግራቸው ነው። ውች ልጅ መጥች ስዮ መጣች የሚሉኝ እኮ መከበር በከንፈር አታሽ ቃብጡ አታሽ ቃብጡ። በፊት የለም፣ አዎ በፊት የለም ዘረኝነት አይደለ፣ በፊትም ዘረኝነት አለ። ትግራዋይ ሆና ኦሮሚያ ክልል ኦሮሞ ያገባች ትግራዋይ ምን ያክል እንደምትበደል አቅ ነበረ። ዲና ነው የምትባለው፣ እቺ መጤ፣ እቺ ባዳ። አማራም ሆና ኦሮሞ ካገባች እቺ ዲና፣ እቺ መጤ የኦሮሞ ዘረኛ አለ፣ የትግሬ ዘረኛ አለ፣ የአማራ ዘረኛ አለ። ያኔም ስልጣን ላይ ያለው ትግሬ ነው ብሎ ስለሚፈሩ ነው ያነኳችሁ ኦሮሞም የማይነካችሁ ሚስቱ የማይነካው ውስጥን ውስጥ ቢያሰቃያትም አማራው የማይነካው የበላይ ያለው ትግሬ ነው ብሎ ስለሚያምን ነው። አሁን አያችሁ ጊዜ ሲሰጠውና ትግሬ ስልጣ